ምንድን ነው? ቀጭኔ! አረ ቀጭኔ! አረ ቀጭኔ! አያችኋት? እዚህ ጋር ሄሎ ብቻለች። ወፍራም ናት። እንደዚህ ትላልቅናችሁ፣ ላፍ ታደርጋለች። አንገቷ ኦፍሳይድ የወጣ ነው። ዜብራ፣ ዜብራ አንድ ጊዜ የታያቸው ልጅ ጋር ዛሬ በቃ በፎቶ የማያቸውን ሁሉ በአካል ለመጀመሪያ ጊዜያቸው። ያኛው ምን ይባላል? ሁሱ ጥያቄ እንጠይቃቸው እስኪ፣ ሁሱ ጥያቄ እንጠይቃቸው። ያኛው እዛ ጋር የቆሙ ምን ይባላል? የምታውቁት ተናገሩ ኮመንት ላይ በልኮምት ያኛው ከዜብራው ቀጥሎ ያለው አቸው። እናዚህ ቀጭኔዎች። አይ ይሄ ቀጭኔ አንገቱ ለአረዛዘው ወሬ አይደለም እንዴ? ስልክ ላፍ ታደርጋለች። አይ ይህች ቀጭኔ

እነዚህ መጆጆች ናቸው። ገና እዚህ ጋር ትልቅ አለ። ካጠገቡ ሳላ ነው ይላል ያ ሳላ ነው አቡሳላ ከዛ ያለው ነው ከዛኛ ያለው ሳላ ነው ይላሉ። ያኛው ይሄ ሳላ ነው ባለውለት አቡ ሸማኔ፣ አረ በላይ ሸማኔ ነው። ሰላም ረህመቱላህ እንዴት እንደምትበላያት እግሯን እግሯን አንበርክካ አጥንት ምናምን አለ ን

እዚህ ምንድን ነው ያለው? እዚህ ችግር፣ ወደዚህ መጣሁ። አሉ ብዙ ነገሮች። የት ነው? አዲስ አበባ። ይሄ አዲስ አበባ ቤተ መንግስት፣ እዚያ ጋ ያላየናቸው ምንድናት? እቺ ምን ነበረች? ወረኛ ደፋች። ሰጎን ሰጎን ሰጎን አያቸዋት፣ እዚያጋ ይታያቸዋል። ሰጎን፣ አረ በአላህ፣ በጣም ትልቅ ነው አንተ። ሰጎን የሚባለው ይመጣል ይሄ ወንድ ነው። ይሄ ወንድ ነው። አንተ ትልቅ ፍየ- ፍየል ያክላል ሰውነቱ ይበልጣል እንጂ ያላ በጣም እኮ ዋሊያ ያው አ ሴቷ ሴቷ የለችም። ያለው ምንድን ነው? ያ የምን ከብት ነው? ያ ይታያል። እዚ ጋ እባብ ምናምን የለም። እንእ ይሄ ሰጎን እዚህ ጋ ቁሟል? ሴት ሰጎን የለችም እንዴ? ያው ነጋ ይታያችኋል ጥቁር ከሆነማ ወንድ ነው እኮ ልጆች። አንድነት ፓርክ ነው በቃ። ቤተ መንግስት ቤተ መንግስት በቃ። የሚገርማችሁ ጥቁርና ግራጫ ቢሆኑበት ትወጣለህ።

እቺ የአፋር ቤት ናት። የአፋር ቤት የአፋር ቤት ከነ ግመላቸው የአፋር ቤት ከነ ግመሎቻቸው ግመል ሁላለ ገጠር ላይ ያሉት ማለት ነው። ይሄ ግመል ይታያቸው

የመጨረሻ በቃ ልጆች፣ ሉሲ ሉሲ 3.2 ሚሊዮን እድሜ ቅሪት ያላት 3 ሚሊዮን አጥንቷ አለ። እናት ሀገር ሉሲ ላፈል ማለት ይሄ ነው እንግዲህ። ማሻል አንበሶች ምናምን አየ እንዴ! አይ አሪፍ ነብር ነብር ነብር፣ አቡሸማኒ ቤት ነው። ቀረ በዓል ያቸው እዛ ቅዱሳን ያቸው እዛ ይታያቸዋል። አቅርብላችሁ ለጥ ብለውልሃል። ወደዚህ እንዲመጡ ማድረግ አይቻልም። ልግባ እንዲባው ለአንድ ጊዜ ዝር ከገባ በኋላ ስንዴ ልትወጣ ነው ቁርስ

ማን የጫካው ንጉስ እንግሊዝኛ። እነዚህን እኮ ውዙ አላህ ረዝቋቸው ማለት ነው። ሌላ ጫካ ቢሆኑ ኖሮ አድነው ምናምን ነበር የሚበሉት። እዚህ ቤተ መንግስት ገብተው በበጀት ነው የሚበሉት በቀለብ እ በጣም የሚገርም ነው ግን

እነዚህ መጥፎ የውሻ ዘር አፍሪካ ላይ አይታቸዋል። ልጆች ወይለሰያቸው መጥፎ የውሻ ዘሮች በህብረት የሚበሉት ያቸው እዛ ቀጫጫዎች ናቸው።

ብዙ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ሰላም ነው። ሰላት አንድ ረካ አንድ እንትን አንድ እንደ ነው። ምን ሰግደው እንደ ዞር ነው እንትን ብለን መስገድ አንድ ረካዕ ጊተህ ከሆነ እንደ ጅምዓ ነው የምትሰግደው። አንድ ረካ ብቻ ነው የምትጨምረው። ሁለቱም ረካ አልፎ ከሆነ ተህያቱ ላይ ደርሰህ ከሆነ አራት ረካ ነው የምትሰግደው። እሺ፣ እንጂ እንደ ዞር መስገድ የለብንም ማለት ነው። አንዱን ረካዕ ጊተህ ከሆነ ሙሉ ሶላቱን እንዳገኘህ ማን ነው ረካውን፣ ያንን ሶላት አግኝተሃል፣ ያን ሶላት አግኝተሃል። ነቢያችን ስ ስለም ሀዲት ላይ መን አድረከ ረከዐትን ፈቀጥ አድረከ አልሶላት ከአንድ ሶላት ላይ ረከዐ ያገኘ ሰው ያን ሶላት አግኝቷል ብለህ ተናገሩ ከዙህር ሊሆን ይችላል ከአስር ከጅምዓ ሊሆን ይችላል የትኛውም የሶላት ዓይነት አንዱን ረከዐ መጨረሻ ላይ ደርሰህበት ከሆነ ያን ሶላት አግኝተሃል። ስለዚህ ቁመህ ትሞላለህ ማለት ነው። ስለዚህ ጅምዓ ሶላት ለመስገድ ሄዶ ሰውዬው አንዱን ረከዐ አግኝቶ ከሆነ አንድ ረከዐ ነው የሚጨምረው። ያን ጅምዓ ሶላት አግኝቷል። ሁለቱም ረከዐ አልፎት ከሆነስ?

እኔ ጥያቄ አንድ ጓደኛ ሱዳን ላይ ሱዳን ላይ የአንድ ወር ረመዳን በልቶ ነበር። ሙቀቱን አልቻለም እና የአንድ ወር ረመዳን በልቶ ነበር። ከዛም ደግሞ የአንድ አመቱን ረመዳን ወሩን ከበላ በኋላ አሁንም ሌላኛው አመት ረመዳን መጣበት እና በዛኛው አመት እንደገና አስራ አምስት ቀን በላ ማለት ነው። እንደ አጠቃላይ በሁለት ወር ከአስራ አምስት ሆነበት። ለዛኛ አሁን ምን ቢያደርግ እንትን በብር ምናምን ማክፈል ይችላል። የመጾም አቅሙ ካለው መጾም አለበት። ለመጾም አቅሙ ደካማ ከሆነ ይዛ ላይ ከፋራ ያወጣል። አላህ ስብሃነሁ ወተዓላ በቁርአን ላይ ይህን ሲናገር ፊ ሱረት አልበቀራ ላይ ስለ ጾም የተናገረ ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪ ፈዒደቱ ሚን አያሚን ኡራ ከእናንተ በጾም ቀን የታመመ ካለ ወይም ሙሳፊር የሆነ ወይም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች በሌላ ቀን ቆጥሮ ይጾም እያለ ይናገራል። ስለዚህ ይህ ነው አንድ ሰው ሌላው ነገር የረመዳን ቀባ ያለበት ይህን ቀባ ሳያወጣ ቀጣዩ ረመዳን ከገባበት ያለምንም ምክንያት ያለበት፣ ስለዚህ ስላለፈው ረመዳን ቀባን ከፋራም አለበት ይህ ሰው። ነገር ግን በምክንያት ከሆነ እስከ ቀጣዩ ረመዳን እስኪጾም ድረስ ጊዜ ካላገኙ ታሞ ከሆነ ሰማኛ ምክንያት ካለው

ሌላኛው ከፋራው ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። ለሰላሳው ቀን ሰላሳ ምስኪኖችን ማብላት መብላት የማይችል ከሆነ ሰውየው እህል ገዝቶ መስጠት ይችላል። ሰዎች በአቅራቢያቸው የሚመገቡት ምግብ ሩዝ ሊሆን ይችላል፣ ጤፍ ሊሆን ይችላል፣ ማሽላ ሊሆን ይችላል። በአብዛኛው የሚመገቡት የምግብ አይነት በቤታቸው ያንን ገዝቶ ውስጣቸው ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ለወሩ አርባ አምስት ኪሎ ማለት ነው። ያን አርባ አምስት ኪሎ ሩዝ ገዝቶ ለአንድ ሰው መስጠት ይችላል። አንድ ደግሞ ወይ ለሁለት ወይ ለሶስት ለ ለሰላሳ ሰዎች መካፈል ይችላል። ችግር የለውም። ያን ሰጥቶም ግን መጾምም አለበት ማለት ነው። አዎ መጾም አለበት። የመጾም አቅም ካለ የመጾም አቅም ከሌለው ለምሳሌ ሰውዬው ቢጾም በጤናው ላይ ችግር የሚፈጥርበት ዛካነ ሌ መረት የማይቋረጥ በእርሱ ላይ የሚዘወትር ህመም ካለበት የዛን ይሄ ሰው የመጾም አቅም ከሌለው ከፋራ ብቻ የሚጠበቅበት

ተቋም ብሎ ማለት አላህ አዘዘውን መፈጸም፣ የተከለከለ መራቅ። ስለዚህ እነዚህ ሰዎች ከቻሉት አቅም በላይ አይገደዱም። ላ ይከልፉላሁ ነፍሰን ኢላ ውስዐሃ ይላል አላህ። እንዲት ነፍስ ከአቅማ በላይ አስገድዳት። ስለዚህ መጾም ካልቻሉ ምሰሉት ከሌላቸው ምንም የለባቸውም። ያለ ካልሆነ ከሌለ የለም እንዳለው ማለት ነው። እሺ።

ኢምራን ከዚህ በፊት አግኝቻታለው ብቻ በርቱ ዳዕዋ ላይ በተለይ በዚህ በነሰሰሩ ላይ ጥሩ ተጽዕኖ ፈጥራችኋል አላህ አ ያርታችሁ ይሄ ነው ሰዎች ወደ ኢስላም ወደ ነቢያት መንገድ ይመጡ ዘንድ ነው ዓላማችን ሌላ አይደለም ፍጥረታትን ከማምለክ ፈጣሪን ወደ ማምለክ መጣራት ነው የነብያትን ማስተምህሮ አንግቦ መኖር ዚች ዓለም ላይ ትልቅ ስኬት ነው። የሰው ልጅ ትልቁ ስኬት በቃ ይሄ ነው። እዚህ ዓለም ላይ ምድራዊ ጥቅምን ማገኘት አይደለም። ገብቷችኋል። ሀብትን ማገኘት አይደለም። ጠፊ ነው። ምድራዊ ጸጋን ማገኘት አይደለም። ወለልአኺረቱ ኸይሩን ለከ ቢለልላ ነው። በቃ ከምድራዊ ጸጋ ይልቅ የመጨረሻው ዓለም ፀጋ ለአንተ የተሻለ ነው ይላቸዋል። ለነብ ስ ላ ስለም ነቢያቶች ጀምረው የሄዱትን ትምህርት መቀጠል ማለት ነው ዳዕዋ ብሎ ማለት ገብታቸዋል ሰዎችን ወደ ኢብራሂም መንገድ መጣራት ነው። ወደ እስማዒል መንገድ፣ ወደ እስሓቅ፣ ወደ ያዕቆብ፣ ወደ ሙሳ፣ ወደ ዒሳ፣ ወደ ነቢ ሰለላሁ ዓለይሂ ወሰለም መንገድ ወደዚያ መንገድ ወደ ሆኖ መጣራት ይሄ ትልቅ ስኬት ነው። እናንተ ደረጃዎትን ላታውቁ ትችላላችሁ። በጣም ትልቅ ስራ ነው ይሄ ትልቅ ስራ ነው። አሰባችሁታል። የነብያትን ትምህርት በተበረዘበት ዘመን የነብያትን ትምህርት ቀጥ አድርጋችሁ ልክ እንደ ነብያት ቁማችሁ መስራት ማለት በጣም ይሄ የሚደንቅ ስራ ነው። በአንድ አተር ላይ እንደመጣው

ሁም ወረፈቱ ል አንቢያ የነብያት ትክክለኛ ወራሾች ናቸው። የነብያትን ትምህርት ለትውልድ ቀጥ አድርገው የሚያስተላልፉ ናቸው። አያችሁ እነዚህን ትውልዶችማ ማየት ፈልጋለሁ አምላክ አላህ ብሎ ጠየቀ ይባላል። አላህም ቃል ገባለት ሊያሳየው ወደፊት። ይወርዳል ዒሳ የሚወርድበት በርካታ ሰበቦች ምክንያቶች አሉት። ከዚያ መካከል አንደኛው ይሄ ነው። እነዚህን ትውልዶች አሳየኝ ጌታ ብሎ ጠየቀ። ለአላህ የሚሳነው ነገር የለምና ሊያሳየው ወሰነበት።